አንድ አምላክ በሆነ በአብ በወልድ መንፈስ ቅዱስም ሰኔ 15 በዚች ቀን የሰማይ ጨፍራ የተባለ የቅዱስ ሚናስ ቤተክርስቲያኑ መርዩጥ በሚባል ሀገር የከበረችበት ነው። ከዚህ አስቀድሞ የቅዱስ ሚናስ ስጋ ተሰውሮ ይኖር ነበር። ጌታችንም ሊገልጠው በወደደ ጊዜ ምክንያት አደረገ። እንዲሁም ነው የቅዱስ ሚናስ ስጋው ተደፍኖ በሚኖርበት ኮረብታ አቅራቢያ በጎች የሚያረባ አንድ ሰው በጎቹን እየጠበቀ ይኖር ነበር። ከዚያ እረኛ በጎች ውስጥ ደዌ ያለበት አንዱ በግ በዚያ በኮረብታው አጠገብ ባለ የጉድጓድ ውሃ ተጠምቆ ወዲያውኑ ከደዌው ዳነ። እረኛውን ማይቶ አደነቀ። ሌሎችንም ደዌ ያለባቸውን አመጣ። በዚያም ውሃ በታጠበ ጊዜ ሁሉም ዳኑ። ከዚህም በኋላ ይህ በቦታ ሁሉ ታወቀ። ደዌ ያለባቸው ሁሉ እየመጡ አፈሩን ከውሃው ጋራ አንድ አድርገው ለውሰው በመቀባት ወዲያውኑ ይድኑ ነበሩ። ምክንያቱም ግን አላወቁም። በዚያ ውሃና ባፈሩ በሽተኞችን እንደሚያድን የዚያ በቅ ጠባቂ ወሬው በሮም ንጉስ ዘንድ ተሰማ። ለንጉስም የቁስል ደዌ የታመመች ልጅ ነበረችው። ወደ በቅጠባቂው ላካት። እሱም በጎቹን እንዳዳናቸው አዳናት። ከእርሷም የተፈወሰችበት ጊዜ በዚያ ቦታ ፈውስ የሚደረግበት ምክንያት ታወቅ ዘንድ ወደደች። ከዚህ በኋላ ቅዱስ ሚናስ በህም ተገለጸላት። ስጋዬ በዚህ ቦታ ተደፍኖ ስለሚኖር እነሆ አስቆፍረች ተወጪ ዘንድ እግዚአብሔር አዞሻል አላት። ከእንቅልፏም በነቃች ጊዜ ቅዱስ ሚናስ እንዳዛት አደረገች። የከበረ ስጋውንም አወጣች። በዚያ ውብ የሆነ ቤተክርስቲያን ሰራችለት። ንጉስም በዚያ ቦታ ከተማ እንዲሰሩ መኳንንቱ እና ሽማግሌዎቹን አዛቸው። ታላቅ ከተማም ተሰራች፣ ስሟም መዩጥ ተባለች። እግዚአብሔርም ከቅዱስ ሚናስ ስጋ ቁጥር የሌላቸው ድንቆች ተአምራቶች ተለጠ። ሊቀ ጳጳሳቱም ከኤጲስ ቆጶሳቱ ጋር መጥቶ ቤተ ክርስቲያኒቱን በዘሬዊት ሁለት አከበራት። በዚያችን ቦታ የሚሰሩ ድንቆች ተአምራቶች ወሬ በቦታው ሁሉ ተሰማ። ነግዚያብሔር ምስጋና ይሁን። እኛንም በቅዱስ ሚራስ ጸሎት ይማረን፤ በረከቱም ከኛ ጋር ትኑ ለዛለሙ አሜን። አንድ አምላክ በሚሆን በአቦል በመንፈስ ቅዱስ ስም ሰኔ 16 በዚች ዕለት መልካም ሽምግና ያለው ስም አጠራሩ የከበረ በገዳም የሚኖርና በቅዴስ የተጠመደ አባት የላይኛው ግብፅ ሰው አባ አቡናፍር አረፈ። ዛቅረብ ኩማ ሌት ዘኪሪ አያላፈ መሰጸምዱክ ዘልፈልብረንብቶ ክብዝኔቴ መጽሐፍ እንተለሴቀ ግዜኦ